ዛሬ የምናቀርብላችሁ ስለ ሶስት ቁጥር ነው። ሶስት ቁጥር ውስጥ ያሉትን ነገሮች እሱን ነገሮችን እናገራለን፣ ግን በእነዚህ መካከሎች ውስጥ ዋና ዋና ፖይንቶችን መነጋገር አለብን። ባህሪያ ተስጋችን ላይ አራት ነገሮች አሉ። መጀመሪያ የምናገኘው ንፋስ፣ እሳት እና መሬት እና ውሃ አሉ። በእነዚህ ውስጥ በሁሉም በአራቶች ውስጥም ሶስት ሶስት ነገሮች አሉ ማለትም በንፋስ ውስጥ ሶስት፣ በእሳት ውስጥም ሶስት፣ መሬት ውስጥም ሶስት፣ ውሃ ውስጥም ሶስት አለ። በመጀመሪያ የምንጀምረው ስለ እሳት ነው። እሳት ላይ ስና ብሪህ ነው፣ ውጤት ነው እና ጠርግ ነው። ይህንን በምናይበት ሰዓት ብርሂ ማለት ብርሃን አለው፣ ውጤት ማለት ደግሞ ማቃጠል ባህሪ ያለው እና መጥረግ ደግሞ የሆነ እንደ ንፋስ መገፋት እና የመእንትን አለው ማለት ነው። በመጀመሪያ ብርሃን ነው ስንል ለምሳሌ ሰባቱ ሰማያትን ሲፈጠሩ ስንመለከት ስንፈጠር ከእሳት ምን ተወሰደ ብርሃንነቱ ተወሰደና ማቃጠሉ ተትቷል ማለት ነው በመቀጠልም ደግሞ ንፋስን እናያለን ውይይት አለው ንፋስ ቁልየት አለው እና እስመ ንፋስ ጸልዩ ማለት ይህንን ስናይ ማለት ነው ውይይት ማለት የማቃጠል ማለትም ንፋስ ለምሳሌ ከንፋስ ጋር ሲሆን እሳትና ንፋስ አንድ ላይ ሲሆኑ የማቃጠል ባህሪ ያላቸው ሰውን በንፋስ ግፊት ሰውን የማቃጠል ባህል ሊኖራቸው ይችላል። ኦር የትኛውንም ነገር ከግቡ ሊያቃጥሉ ይችላሉ። በመቀጠልም ደግሞ ቁልየት ነው። ቅዝቃዜ ያለው የመቀስቀስ ባህሪ አለው እና እስመ ንፋስ አለው እስመ ንፋስ ወጸሊ ማለት ደግሞ የጨለማ ባህሪነት አለው። የመጨለም ንፋስ አይታይም፣ ብርሃን ምንም የለው። በመቀጠልም ደግሞ የምናየው መሬትን ነው። መሬትን ስናይ ደግሞ ይብዘት አለው፣ ጽሉምነት አለው እና ርጡብነት አለው። እነዚህን ሶስት ነገሮች ይዟል። ይብዚት ማለት ደግሞ ደረቅ ማለት ነው። ጽሉም ማለት ደግሞ እንደ በርባሮስ እንትን ያለ ነው። ደረቃማ ወይም በቃ እንትን ያለ ነው። በመቀጠልም ሩጥብ ማለት ደግሞ እርጥብ ማለት ነው። ውሃን እንመለከታለን። ብሩህ ነው፣ ሩጥብ ነው እና ቁሬት ነው። ብሩህ ማለት ብርሃን አለው። ሩጡብ ማለት ደግሞ እንደ እርጥብ እንትን ያለ ነው። ቁርጥ ማለት ደግሞ ቅዝቃዜ አለው ማለት ነው። በመቀጠልም ደግሞ በጣም የሚገርመው ነገር እንበሳጫለን። ስንበሳጭ ለምሳሌ የእሳትነት ባህሪያችን ይነሳል ማለት ነው። ስንበሳጭ የእሳትነት ባህሪችን ከሰው ጋር ልንጣላ እንችላለን፣ ኦር እንደዚህ ልንር እንችላለን። ልክ ደግሞ ሲቀዘቅስ ደግሞ ሲጣሉ ደግሞ አራቱ ባህሪያ ተስጋችን በውሃ ይቀዘቅዛል ማለትም፣ በሰውነታችን ውስጥ ውሃ አለ። ውሃው ደግሞ ያቀዘቅዘዋል እሳቱን ማለት ነው። እሳትን ያጠፈዋል ማለት ነው። እነዚህ እንደዚህ እያልን የሰውነታችንን ሲጣሉ ያስታርቀዋል ማለት ነው። በመቀጠልም ደግሞ ውሃ አለ ውሃ በሰውነታችን እርጥበት አለን፣ ፍሳሽ አለን። እርጥበታችን ደግሞ ለምሳሌ በውሃ ይጠፋል፣ በንፋስ ይጠፋል። ንፋስን በምናይበት ጊዜ ደግሞ እርጥበትን ሲነካው አሁን ሰውነታችን ላይ እርጥበት ቢኖር ያወጣ ነው ላ በንፋስ እርጥበት ይጠፋል ማለት ነው። መሬትን እናያለን። መሬት ደግሞ ሰውነታችን ነው። ሰውነታችን ደግሞ የምንነካው የምንዳስሰው ነገር ነው በውሃ ሊሸረሸር ወይም የነበረብን ደግሞ ሰውነታችን ላይ ሊጣፋ ይችላል ማለት ነው። እንደዚህ እያለን አራቱ ባህርያተ ስጋችንን እናስማማለን። ይጣላሉም ይታረቃሉም ማለት ነው። በባህርያተ ስጋ ላይ ያለን ነገር ይህንን ይመስል ነበር። ላይክ እና ሼር ማድረግ እንዳይረሳ ሰብስክራይብም እንዳይረሳ። ስለ አዳመጣችሁን እናመሰግናለን ውድ ቤተሰቦቻችን ነው።